ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ በአመሻሹ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ እጅግ ከልብ አድርገን እናመሰግናለን። እንደተለመደው በዛሬ ፕሮግራማችንም ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ እንግዲህ ታማኝና ትልልቅ የሚባሉ የአውሮፓ ሚዲያዎች ዛሬ ከጠዋቱ ጀምሮ ሲያወጧቸው የነበሩ የዝውውር ዘገባዎችን በስፋት ወደ እናንተ የምናደርስ ነው የሚሆነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳው እናንተም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እያደረጋችሁ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ እናንተም ከኛ ጋር ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ማንቸስተር ዩናይትዶች አጥቂውን ለመመልከት በተደጋጋሚ ስካውቶች ልከው ነበር። ማንቸስተር ዩናይትድ ሊዮሬንዞ ሉካን ለመመልከት በተደጋጋሚ ስካውቶች ልከው እንደነበር ተዘግቧል። የኡዲኒዚው አጥቂ ዝቅተኛ ወጪ የሚጠይቅ ዋጋ ያለው በመሆኑ ለሰር ጂም ራትክሊፍ ቡድን ተመራጭ ይሆናል። የተጫዋች ዋጋ የቦርድ አባላቶቹ ከሌሎች አራት ኢላማዎች ቀድመው ለማስፈረምም እንዲንቀሳቀሱ ሊፈትናቸው እንደሚችል ነው ዘገባው የገለጸው። ማንቸስተር ዩናይትድ በዚህ ክረምት አዲስ የመሀል አጥቂ ይፈልጋሉ። ጆሹዋ ዘርክዚ እና ራስመስ ሆይሉንድ በዚህ ሲዘን አሳማኝ አልነበሩም። ሁለቱ ተጫዋቾች በጋራ 14 ጎሎችን ብቻ ያስቆጠሩ ሲሆን ሩበን አሞሪም በሁለቱ ተጫዋቾች ማመን ባለመቻሉ እና ደግሞ ክለቡ የአሰልጣኙ ተመራጭ 3-4-2-1 ፎርሜሽንን ለመተግበር አዲስ የመሀል አጥቂ ይፈልጋሉ። አዲስ ዘጠኝ ቁጥር ማስፈረም በዚህ ክረምት ለማንቸስተር ዩናይትድ በጣም አጣዳፊ ቅድሚያ የሚሰጠው ጉዳይ ሆኗል። በዚህ ወር መጀመሪያ ላይ ሩበን አሞሪም ከቅጥር ጀርባ ዋና ተዋናይ የነበሩት ዳይሬክተሩ ክሪስቶፈር ቪቬል እና ቴክኒካል ዳይሬክተሩ ጄሰን ዊልኮክስ የአራት ተጫዋቾችን ዝርዝርን ማውጣታቸው ይታወሳል። ሆኖም ግን በጣሊያን የወጡ ዘገባዎች ክሪስቶፈር ቪቬል አዲስ ስም ዝርዝር ውስጥ የሚያስገባ ሲሆን እሱም የኡዲኒዜውን አጥቂ ሊዮሬንዞ ሉካ ሆኗል ተብሏል። ቱቶ መርካቶ ዌብ እንዳስነበበው ከሆነ ዩናይትዶች ግዙፉን አጥቂ ዋጋ ካወቁ በኋላ ወደ ኦልድ ትራፎርድ ለማምጣት አጥብቆ እያጤኑበት ነው። በሪፖርቱ መሰረት የጣሊያኑ ቡድን በ24 ዓመቱ ተጫዋች ላይ 29 ሚሊዮን ፓውንድም ዋጋ አስቀምጧል። በዚህ ውድድር ዓመት በ31 ጨዋታዎች 12 ጊዜ ጎል ማስቆጠር የቻለ ሲሆን ለማንቸስተር ዩናይትድ ጥሩ አማራጭ እንደሚሆንም ይጠበቃል። ክሪስቶፈር ቪቬል የማይታወቁ ስሞችን ከፍ እንዲሉ በማድረግም የሚታወቅ ሲሆን ከዚህ ቀደም ቤንጃሚን ሼስኮን እና ኤርሊንግ ሃላንድን ጨምሮ ሌሎች ተጫዋቾችን በማግኘት ጥሩ ሪከርድ አለው። በዚህ መሰረት ሰር ጂም ራት ክሊፍ ሉካን የማምጣት የበለጠ ዝግጁ ነው። ዩናይትዶች ሉካን በብቸኝነት የሚፈልጉት አጥቂ መሆኑ አለመሆኑን ገና ባይወሰንም ዩናይትዶች ተመልካቾችን ልከውም አጥቂውን በቅርበት እንደሚከታተሉት ነው እየታወቀ የሚገኘው። ሊቨርፑል ፒሮ ሂንካፒያን የቨርጅል ቫንዳይክ ምትክ አድርገው ይመለከቱታል። ቨርጅል ቫንዳይክ በውድድር ዓመቱ መጨረሻ በሊቨርፑል ያለው ኮንትራት ያበቃል። የኔዘርላንድ ኢንተርናሽናል በዚህ የውድድር ዘመን ለአርኔስሎት ቡድን ካሉት ምርጥ ተጫዋቾችም አንዱ ነው። ነገር ግን የ33 ዓመቱ ተጫዋች በ2025 26 የውድድር ዓመት ቨርጅል ቫንዳይክን በሌላ ክለብ ማሊያ ልንመለከት ትልቅ ዕድልም አለን። ፉትቦል ኢንሳይደር እንደዘገበው ሊቨርፑል ሆላንዳዊውን በአዲሱ ኮንትራቱ ላይ ከነሱ ጋር መስማማት እንደማይችል ዘግቧል። እንደ ፌጂያስ ዘገባ ከሆነ ደግሞ ሊቨርፑሎች ያለ ቨርጂል ቫንዳይክ ቀጣይ ዓመትን ለመጀመር እቅድ አውጥተዋል። እናም የባየር ሌቨርኩዘን መሃል ተከላካይ የሆነው ፒሮ ሂንካፒየን ለማምጣትም ዝግጁ ናቸው። የፕሪሚየር ሊግ መሪዎች የ23 ዓመቱን ኢኳዶራዊ ተከላካይ በክረምቱ ቅድሚያ ኢላማ አድርገውታል። ሆኖም ግን የጀርመኑ ክለብ ማኔጂንግ ዳይሬክተር ሲሞን ፎርለስ በዲሴምበር 2024 እንደገለጹት ከሆነ ተከላካዩም ብዙ ክለቦች እንደፈለጉት ይገለጻል። ሊቨርፑል ብቸኛው ክለብ እንዳልሆነ ግልጽ አድርገው ነበር። ፌጂያስ እንዳረጋገጠው ከሆነ የስፔን እና የአውሮፓ ሻምፒዮናዎች ማድሪድ ሂንካፒየን ዝውውር ለመፈጸም ፍላጎት እንዳላቸውን የተናገረው ሎስ ብላንኮቹ ፔሮ ሂንካፒየን ለአይደር ሚሊታው ና ለዳቪድ አለባ ተተኪ አድርገው ለማምጣት ይፈልጋሉ። ሂንካፒየን በዘንዱ የውድድር ዘመን በሌቨርኩሰን 37 ጨዋታዎችን አድርጎ ሶስት ጎሎችን አስቆጥሮ ሁለት አሲስቶችን አድርጓል። ሌቨርኩሰን በቡንደስሊጋው እንዲያሸንፍ የረዳ ሲሆን አሁን ላይ የተከላካዩ ዋጋ 50 ሚሊየን ፓውንድ እንደሆነ ነው የተናገረው። ስካይ ስፖርት ጀርመን ሊቨርፑልና ማድሪድ የ23 ዓመቱን ተከላካይ ላይ ፍላጎት እንዳላቸው ገልጿል። ሪፖርቱ ባየር ሌቨርኩሰን ሂንካፒየር ሊተኩ የሚችሉ ተጫዋቾችን እየተመለከተ ነው። ሌቨርኩሰን ያለ ሂንካፒየ ቀጣይ ዓመትን ማቀዱን የጀመሩ ሲሆን ሊቨርፑል ለኢኳዶራዊ ኢንተርናሽናል ለማስፈረምም የሚደረገውን ጥረት የሚያበረታታ ነው ተብሎም ይታሰባል። ሪያል ማድሪድ ሁለት የፕሪምየር ሊግ ኮከቦችን ለማስፈረም አንድ መቶ ሚሊዮን ዩሮ እያዘጋጀ ነው የማሪንጌው ቡድን ለመጪው የክረምት ተጫዋቾች የዝውውር መስኮት ገበያ ሁለት ግልጽ ኢላማዎች አሉት። ሪያል ማድሪድ በወጣት ተስፋዎች ቡድኑን ለማጠናከር እቅዳቸውን አጠናክረው ቀጥለዋል። ማድሪዶች ቀድሞውኑ አይን እይታቸውን እንግዲህ በፕሪምየር ሊግ ተጫዋቾች ላይ አድርገዋል። በፍሎሬንቲኖ ፔሬስ እና በሆሴ አንሄል ሳንቼዝ የሚመራው የባሪንጌው ቡድን ከቦርንመስ ሁለት ተጫዋቾችን ለማግኘት 100 ሚሊዮን ዩሮ ለመክፈልም ፈቃደኛ ይመስላሉ። 60 ሚሊዮን ዩሮ ለዴን ሆይችሰን እና 40 ሚሊዮን ዩሮ ለሚሎስ ኪርኬዝ ሁለቱ ተጫዋቾች የስፔኑን ቡድን ቀልብን የሳቡ ሲሆን ይህም የማድሪድን ፕሮጀክት ከፍተኛ ተስፋ በጣለባቸው ተጫዋቾች ለማጠናከርም እንደሚያስፈልግ ነው የሚያሳየው። ምንም እንኳን ከቅርብ ዓመታት ወዲህ ሪያል ማድሪድ ውድ ፈራሚዎችን ማድረግ የተወ የነበረ ቢሆንም በክረምቱ ግን ከትሬንት አሌክዛንደር አርኖልድ ዝውውር ውጪ ብዙ ገንዘቦችን ለዝውውር ሊያወጡ ይፈልጋሉ። በቅርቡ የሚካሄደውን የዓለም ክለቦች ዋንጫን ለማሸነፍ የማድሪድ ፕሬዝደንት ቁርጠኝነትን ተከትሎ ዝውውሮችን በቶሎ ለመጨረስም ዝግጁ ናቸው። ምንም እንኳን የአልፎንሶ ዴቪስ ፊርማ ውስብስብ ቢሆንም የግራ መስመርን የማጠናከር አስፈላጊነት ቀዳሚ ጉዳይ ሆኖ የሚቆየ ሲሆን፣ ሚሎስ ኪርኬዝ ጥሩ አማራጭ ሆኖ ይታያል። የ21 ዓመቱ ሃንጋሪያዊ ተከላካይ በፕሪምየር ሊጉ ድንቅ ብቃቱን በማሳየቱ እንደ ሊቨርፑል ባሉ ክለቦችን መፈለጉ ይታወሳል። ፍጥነቱና የማጥቃት ብቃቱ በነጮቹ ቡድን ለሚፈለገው መገለጫ የሚስማማ ቢሆንም በገበያው ውስጥ ግን ያለው የተጫዋቹ ተፈላጊነት የዝውውሩን ክፍያውን ከፍ ሊያደርገው ይችላል። በሌላ በኩል የ19 ዓመቱ ወጣት የመሃል ተከላካይ ዴኒ ሆጅሰን ለሪያል ማድሪድ የተከላካይ መስመር የወደፊት ትልቅ እድልም ተደርጎ ይታያል። የተጫዋቹ አቅም የነጮቹ ክለብ ማራኪ ኢላማ ያደርገዋል። ሪያል ማድሪድ ሁለቱም ፈራሚዎችን ለማግኘት ዝግጁ ሲሆን ሌሎች የአውሮፓ ክለቦች ግን እነዚህን ተጫዋቾች ለማስፈረም ፍላጎት ስላላቸው በጣም ትልቅ ፉክክር ለሪያል ማድሪድ ይሆናሉ ተብሎ ይጠበቃል። ነገር ግን ሪያል ማድሪዶች እነዚህን ተጫዋቾች ለማስፈረም ግን በትልቁ እንቅስቃሴያቸውን ያደርጋሉ ተብሎ ነው የሚጠበቀው። ሌሎች የአውሮፓ ታላላቅ ክለቦችም ለእነዚህ ሁለት ተስፋ ሰጪ ተጫዋቾችም ፊርማ ፉክክር ውስጥ እንደሚሆኑ ግን ይጠበቃል። የማንቸስተር ዩናይትዱ የአጥቂ መስመር ሌላኛ ኢላማ። ማንቸስተር ዩናይትድ የቼልሲ ኢላማ የሆነውን ሊያም ዴላፕን ከኢፕስዊች ታውን ለማስፈረም የውስጥ ድርድርን እያደረጉ ነው። ዩናይትዶች የአጥቂ መስመራቸውን ለማጠናከርና ለሩበን አሞሪም ሲስተም ተስማሚ የሆነ አጥቂ ለማምጣትም ይፈልጋሉ። ዴይሊ ሜል እንደዘገበው ዴላፕ በዚህ ክረምት የማንቸስተር ዩናይትድ ኢላማ ሲሆን ዋጋው 40 ሚሊየን ፓውንድ ነው። ቸልሲ ና ሊቨርፑል እንዲሁ አጥቂውን ይፈልጋሉ። ነገር ግን ማንቸስተር ሲቲ በኮንትራት ውስጥ ወደ ክለባቸው የመመለስ ውልም ስላላቸው የመመለስ መብት አላቸው። ዩናይትዶች የጄደን ሳንቾንና የማርከስ ራሽፎርድን ሽያጭ ለኢፕስዊች ታውን ኮከብ ዝውርም የገንዘብ ድጋፍ እንደሚያደርግላቸው ያምናሉ። በኦልትራፎር ቴክኒካል ዳይሬክተር የሆነው ጀሰን ዊልኮክስ ከቀድሞ የማንቸስተር ሲቲ አጥቂ ጋር በሲቲ አብሮ ሰርተዋል። ጀሰን ዊልኮክስ ዴላፕን እንደሚያስፈርሙትም ግፊት እያደረጉ ነው። ሊያም ዴላፕ በዚህ የውድድር ዘመን በፕሪምየር ሊጉ አስር ጎሎችን ያስቆጠረ ሲሆን የበርካታ ክለቦችንም ፍላጎት ስቧል። በውድድር ዘመኑ ላይ ትኩረት አድርጎ ቆይተዋል። ነገር ግን አጥቂው በክረምቱ ክለቡን እንደሚለቅ መረጃዎች ያመለክታሉ። ዩናይትዶች ጆሽዋ ዘርክዚን እና ራስመስ ሆይላንድ ቢኖራቸውም ሁለቱ የፊት አጥቂዎች ግን በኦልትራፎርድ የሚፈለገውን ማቅረብ አልቻሉም። እንዲሁም ማንቸስተር ዩናይትዶች ሊያም ዴላፕን በቀድሞ ተጫዋቻቸው እንዲያስፈርሙትም ተጠይቋል። የቀድሞ የክለቡ ተጫዋች ፖል ፓርከር ከ ማይ ሳይትስ ጋር ባደረገው ቆይታ ማንቸስተር ዩናይትድ በዚህ ክረምትም ሊያም ዴላፕን እንዲያስፈርሙት ታሳስቧል። አጥቂው ከታይለር ዲብሊንግ ጋር በመሆን ለክለቡ ጥሩ ፊርማ እንደሚሆንም ለሩበን አሞሪም ስርዓትም እንደሚመጥን ያምናል። ፓርከር ሲናገር አንድ መቶ ፐርሰንት ማንቸስተር ዩናይትዶች ታይለር ዲብሊንግንና ሊያም ዴላፕን መመልከት አለበት። ዴላፕ ማንቸስተር ዩናይትዶች የሚፈልጉትን ነገር መስጠት ይችላል። ዩናይትዶች ለጎል ቅርብ የሆነና ግቦችን ማምጣት የሚችል አጥቂ ያስፈልጋቸዋል። ዴላፕ ዩናይትድን እንዲመርጥም እርግጠኛ ነው። ዲብሊንግ ለማንቸስተር ዩናይትድ የመሀል ሜዳ ክፍል ጥሩ ነው። ኳሱን ይዞ መሮጥ ይችላል። ኳሱን ለጓደኞቹ በስርዓት ያቀብላል፣ የግብ እድሎችን ይፈጥራል፣ ጎሎችንም ማስቆጠር ይችላል። ዩናይትድ ሁለቱንም መመልከት አለበት። ነገር ግን ትንሽ የተሻለ ነገር ወደሚሰሩበት ክለብ መሄድ ከፈለጉ ምርጫቸው ዩናይትድ ላይሆን ይችላል። ነገር ግን ለራሳቸው ስም ለመመስረትም ከፈለጉ በማንቸስተር ውስጥ ማሳካት ይችላሉ፣ ሲልም ነው የተናገረው። ቦሪስ ያ ዶርትመንድ ከቸልሲ ጋር በካርኒቹ ኮሜካ ጉዳይ በውሰት ቆይታውን እንዲያራዝሙ ድርድር ጀምረዋል። ቦሪስ ያ ዶርትመንድ የካርኒቹ ኮሜካን የውሰት ውል እስከ ፊፋ የዓለም ክለቦች ዋንጫ መጨረሻ ቀን ለማራዘም ከቸልሲ ጋር እየተነጋገሩ ነው ሲል ስካይ ጀርመኒ ዘግቧል። እንግሊዛዊው አማካይ በ2022 ከአስተን ቪላ እንግዲህ ብሪጅ ከደረሰ በኋላ በሰማያዊዎቹ ቤት የመጫወቻ ጊዜ ያጣ ተጫዋች ነበር። ቾኮሜካ በዚህ የውድድር ዓመት በኤንዞ ማሬስ ካስል የጨዋታ ጊዜ ለማግኘት ታግሏል። ነገር ግን በጥሬ ተጫዋቾች የዝውውር መስኮትም በስድስት ወር ውሰት ወደ ሲግናል ኤዱና ፓርክ ተልኳል። ሆኖም ግን የ21 ዓመቱ ተጫዋች ከቡንደስሊጋው ሀያል ክለብ ጋርም አስቸጋሪ ጊዜን እያሳለፈ ነው። ቾኮሜካ ወደ ዶርትሙንድ ከሄደበት ጊዜ ጀምሮ የተጫወተው ስድስት ጨዋታዎችን ብቻ ነው። ሁሉንም ከተጠ ተጠባባቂ ወንበር እየተነሳ ነው መጫወት የቻለው። የጀርመኑ ቡድን በዚህ ክረምት በቋሚነት በ35 ሚሊዮን ዩሮ የማስፈረም አማራጭ እንዳለው ተነግሯል። ይህም ለክለቡ ሪከርድ የሆነ ዝውውር ይሆናል። ሆኖም ግን ዶርትሙንድ ይህንን አማራጭ የመጠቀም ፍላጎት የለውም። ይልቁንም የተጫዋቹን የቆይታ ጊዜ እስከ ፊፋ የዓለም ክለቦች ዋንጫ የመጨረሻ ቀንም ለማራዘም ከቸልሲ ጋር እየተነጋገሩ ነው። አዲሱ ውድድር ጁን 14 ይጀምራል እናም ደግሞ እስከ ጁላይ 13 ድረስም ይቆያል። የቹኮሜካ የውሰት ውሉም ጁን ሰላሳ ያበቃል እናም ውሉ ደግሞ በውድድሩ መሀል ላይ ወደ ስታምፎርድ ብሪጅ እንዲመለስም ያስገድደዋል። የቡንደስሊጋው ግዙፍ ክለብ ተጫዋቹ እስከ ውድድሩ ፍጻሜ ድረስ ለማቆየትም ከሰማያዊዎቹ ጋር ጥሩ ምላሽ ለማግኘትም እየሰሩ ነው። ተጫዋቹ የለንደኑን ቡድን እቅድ አካል ባለመሆኑ ለሁለተኛ ጊዜ የውሰት ቆይታውን ለማራዘምም ይፈልጋል ነው የተባለው። ምንም እንኳን ቸልሲ እስካሁን የመጨረሻ ውሳኔ ላይ ባይደርሱም ቦሩሲያ ዶርትመንድ ካርኒቹ ኮሚካን ለፊፋ የዓለም ክለቦች ዋንጫ እስከ ፍጻሜው ድረስ ለማቆየትም ከቸልሲ ጥሩ ምላሽ እንደሚያገኙ እርግጠኛ ሆነዋል። ነገር ግን ቸልሲዎችም ከፕሪሲዝን በፊት ከተጫዋቹ ጋር የመገናኘት እድላቸው አነስተኛ በመሆኑ ለተጫዋቹ የተወሰነ ቀን ቆይታውን እንዲያራዝምም ፍቃድ እንደሚሰጡት ነው በርካቶች የሚጠብቁት። አንድሪያ ቤርታ ከኒኮ ዊሊያምስ ተወካዮች ጋር መነጋገሩ ታውቋል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በዚህ ክረምት የመስመር አጥቂውን ሊያዘዋውር የሚችልበት ሁኔታ ከወኪሉ ጋር መነጋገራቸውን ፉት መርካቶ ዘግቧል። ስፔናዊው አጥቂ በቅርብ ጊዜ ውስጥ በአትሌቲክ ቤልባኦ ምርጥ ብቃቱን እያሳየ ይገኛል። በመላው አውሮፓ ብዙ ፈላጊ ኮክ ክለቦችም እንዳሉት ነው የሚታወቀው ኒኮ ዊሊያምስ ባለፈው ክረምት ከባስኩ ክለብ መውጣት ጋር በእጅጉ ተቆራኝቶ ነበር። የ22 ዓመቱ ተጫዋች ባለፈው ዓመት አትሌቲክ ቤልባውን የኮፓ ዴል ሬን ዋንጫ እንዲያሸንፍና ስፔንን በዩሮ 2024 እንግዲህ ክብር እንድታገኝም ማስችሏት ነበር። ክለቦች ባለፈው ክረምት አገልግሎቱን ለማግኘትም ሞክረው ነበር። ኒኮ ዊሊያምስ ባርሴሎና ወደ ካምፕኑ ለመውሰድም ከፍተኛ ግምት ተሰጥቶት ነበር። ፓሪስ ሳን ዠርሜን ባለፈው ክረምት የኬልያን ኤምባፔ ምትክ አድርጎም እንደተመለከተው ተዘግቦ ነበር። ነገር ግን ኒኮ ዊሊያምስ በክረምቱ በሳን ማሜስ መቆየት ችሏል። ሆኖም ግን ስፔናዊው በዚህ ክረምት ቀጣዩን እርምጃ እንደሚወስድ ይጠበቃል። አርሰናል እሱን ለማስፈረም ጓግቷል። አርሰናሎች ለሌላ አሳዛኝ የውድድር ዘመን በኋላም በአጥቂው ክፍል ላይ ተጨማሪ ተጫዋቾችን ለመጨመር ይፈልጋሉ። የሰሜን ለንደኑ ቡድን በድጋሚ የፕሪምየር ሊጉን ዋንጫ የሚያጣ ይመስላል። እናም ከቀጣይ ዓመት የውድድር ዘመን በፊትም ቡድኑን ለማሻሻል ዝግጁ ናቸው። የኒኮ ዊሊያምስ በዓለም ላይ ካሉት ተስፈኝ የመስመር አጥቂዎች አንዱ ሲሆን አርሰናል ለተጫዋቹ እድገትም የተሻለ ቦታ ይመስላል። በዚህ ክረምት ባርሴሎናና ባየር ሚኒክም ስፔናዊውን ለማስፈረም ፍላጎት እንዳላቸው ተዘግቧል። ነገር ግን አርሰናሎች የተጫዋቹን ፊርማ ለማግኘትም ውድድሩን ለማሸነፍ ቀድመው ከተጫዋቹ ካምፕ ጋር ግንኙነት ፈጥረዋል። ብዙ ክለቦች የተጫዋቹን ውል ማፍረሻ ለመክፈል ፍቃደኛ ሲሆኑ የመጨረሻ ውሳኔው የተጫዋች ይሆናል ተብሎ ነው የሚጠበቀው። ኢማኑኤል ፔቲት የማንቸስተር ሲቲ ባለቃ ፔፕ ጓርዲዮላ በጃክ ግሪሊሽ ላይ ያለውን እምነት አጥቷል ሲል ይናገራል። ፔቲት አጥቂው በኢትያድ ያለው ህይወት እንግዲህ ጥሩ እንዳልሆነም ይገልጻል ጃክ ግሪሊሽ በዚህ ውድድር ዘመን ለጨዋታ ጊዜ ታግሏል በጋርዲውል አስርም ትልቅ ውድቀትን እያሳየ ነው በፕሪምየር ሊጉ ሰባት ጨዋታዎችን በአውሮፓ ቻምፒየንስ ሊግ አራት ጨዋታዎችን ቋሚ ሆኖ ተጫውተዋል ምንም እንኳን ጃክ ግሬሌሽ በ20223 የውድድር ዘመን አስደናቂ ብቃትን ቢያሳይም የግሬሌሽ ህይወት በማንቸስተር ሲቲ በጉዳት የተሞላ ና ወጥ አቋምን ለማግኘትን በመቸገሩ ከፍተኛ ትግል አድርጓል ሲል እንግሊዛዊው ኢማኑዌል ፔቲት ይናገራል ፔቲት ይቀጥልና ጥራት ያለው ነገር ማሳየት እንደሚችል እናውቃለን። ነገር ግን በዚህ ወቅት ከጃክ ግሪሊሽ ጥሩ ነገርን አላየንም። በሱ ላይ ምን እንደተፈጠረ እንዳለም አናውቅም፣ ምክንያቱም ፔፕ ጓርዲዮላ በተጠባባቂ ወንበር ላይ ለረጅም ጊዜ የሚያስቀምጠው ይመስላል። ፔፕ ጓርዲዮላ በአሁኑ ሰዓት እንግዲህ በጃክ ግሪሊሽ ላይ ምንም አይነት እምነት አይኖረውም። በግሪሊሽም አያምንም። እናም በሱ ላይ እምነት አይጥልም፣ ምክንያቱም እሱ በማንቸስተር ሲቲ የመጀመሪያ ቡድን ውስጥም የለም። ከጃክ ግሪሊሽ ከፔፕ ጓርዲዮላ ጋር ችግር ውስጥ ገብቷል። ነገር ግን የግሪሊሽ ጊዜ ያበዛው ከእንግሊዝ ቡድን ውጪ ሲሆን ዩሮ 2024 አምልጦታል። ያም ተጫዋቹን የጎዳ ይመስለኛል። የግሪልጅ ተነሳሽነት ከአሁን በኋላ የምንመለከተው አይመስለኝም። አሁን ላይ መፍትሄው ቀላል ነው። ቀሪውን የእግር ኳስ ሕይወቱን እንዴት መጨረስ እንደሚፈልግ ይጠይቁት፣ ከዛን መልሱን ያገኙ። በእርግጠኝነት ምላሹ መልቀቅ ይሆናል። የማንቸስተር ሲቲ የመጀመሪያ ቡድን ተጫዋች ለመሆን ፍላጎት ያለው አይመስለኝም። ምንም የመፋለም ባህሪም አላሳየም። በከፍተኛ ደረጃ መጫወቱን ለመቀጠል ከፈለገ የቀድሞ ብቃቱን መመለስ ያስፈልገባል። ግሪሊሽ እራሱን መጠየቅ አለበት። በማንቸስተር ሲቲ ትንሽ ተጫዋች ሆኖ ከቀጠለ ወደ እንግሊዝ ብሔራዊ ቡድን ገብቶ ሀገሩን መወከል አይችልም። ለብሔራዊ ቡድን መጫወት ከፈለግ በየሳምንቱ በቋሚነት አስተላለፍ ውስጥ መገኘት አለብህ። ካልሆነ ግን ተጫዋቹ በአክኖ መቅረቱ አይቀሬ ነው ሲልም ነው ኢማኑኤል ፔቲት የተናገረው። ሪስ ጄምስ የክለቡን የቀጣይ አመት እቅድ ተናግሯል። የቼልሲው ካፕቴን ሪስ ጄምስ ከደጋፊዎች ጋር ከእግር ኳስ ተንታኞች የሚሰነዘርበትን ትችት ኤንዞ ማሬስካን እየተከላከለለት እንደሆነ ተናግሯል። ጣሊያናዊው አሰልጣኝ ከተጫዋቾች ጋር በትጋት እየሰሩ እንደሆነና ከእሱ ጋርም ጊዜያቸውን እያሳለፉ እንደሆነ አረጋግጧል። ሪስ ጄምስ ከስካይ ስፖርት ጋር ባደረገው ቆይታ የቼልሲ አላማ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መጫወት እንደሆነና ለዚህም እየሰሩ መሆናቸውን ተናግሯል። የቡድኑ አቅም መሻሻሉንና በትክክለኛው መንገድ ላይ መሆናቸውንም ይናገራል። ጀምስ ሲናገር፣ አላማችን በሚቀጥሉት ዓመታት የቻምፒየንስ ሊግ እግር ኳስን መጫወት ነው። እኛ ገና ብዙ የሚቀሩን ነገሮች ያሉ ይመስለኛል። አሁንም ጊዜው ገና ነው። በዚህ የውድድር ዘመን ብዙ ተምረናል። አሁንም እየተማረን ነው። በዚህ ዓመት በሊጉ ካሉ ምርጥ ቡድኖች ጋርም በተመሳሳይ አቋምም እየተፋለምን እንገኛለን። እኔ እንደማስበው ከሆነ የቡድኑ ሚዛን ቁልፍ ነገር ነው። በዚህ አመት በእኛ ቡድን ውስጥ የተለያዩ ተጫዋቾች በተለያዩ ሚናዎች ውስጥም ተጫውተዋል። ሁሉም ተጫዋቾች እርስ በርስ ሲደጋገፉ ነበር። ይህም እስካሁን ያለንበት ቦታን ያሳያል። አሰልጣኞቻችን ከቡድኑ ጋር ያላቸው ግንኙነት፣ እሱ እንድንጫወት የሚፈልግበትን መንገድ አስደሳች ነው። ከማንም ቡድን ጋር ብንጫወት ትኩረታችን ተመሳሳይ ነው። ቻልሲ ባለፈው የውድድር ዘመን ባደረጋቸው 38 ስምንት ጨዋታዎች 63 ነጥቦችን በመሰብሰብ በፕሪምየር ሊግ ውስጥ ስድስተኛ ደረጃን ይዞ ነበር ያጠናቅቀው ሰማዮቹ በዚህ የውድድር ዘመን ካደረጓቸው 29 ጨዋታዎች 49 ነጥቦችን የሰበሰቡ ሲሆን አሁን ደግሞ በሊጉ የደረጃ ሰንጠረዥ አራተኛ ደረጃ ላይ ተቀምጠዋል አሰልጣኙ ኤን ኤንዞ ማሬስካ ከጄምስ ጋር በተመሳሳይ ቡድን በጥሩ ሁኔታ እንደሚገናኝም አሳምኗል ኤንዞ በቡድኑ ብቃት ደስተኛ መሆኑን ተናግሯል። እኔ በግሌ ከሁለት ወራት በፊት ከነበረው የተሻለ ቡድን መሆናችንን አምናለሁ። ምክንያቱም አስቸጋሪ ጊዜያትን አልፈናል። በቡድኑ ውስጥ በደረሰብን ጉዳትም የእኔ ኃላፊነት መፍትሄ መፈለግ ነበር። ተጫዋቾችን ለማነሳሳት፣ ቦታ ለመቀየርና የተለያዩ መፍትሄዎችን ለማግኘት ሞክሬ ተሳክቶልኛል። አሁንም በቶፕ አራት ውስጥነን። ከሊጉ ጅማሮ ጀምሮ ከመሪዎቹ ቅርብ ነበርን። ስለዚህም በዚህ ቦታ ላይ መጨረስ የእኛ ግዴታ ነው። እንዳልኩት ይህ ክለብ የቻምፒየንስ ሊግ ተወዳዳሪ መሆን አለበት። ስለዚህም ቡድኑ ወደዚያ ቦታ ለመውሰድም ሁሉንም ነገር ማድረግ አለብን ሲል የተናገረው ቼልሲ በታህሳስ ወር መጀመሪያ ላይ ከሊቨርፑል በሁለት ነጥቦች ዝቅ ብሎ ነበር። አሁን ላይ ግን ከቀያዮቹ በ ሃያ አራት ነጥብ ዝቅ ብሎ ይገኛል። በጥቅምት ወር ከካራባው ካፕ ውድድር መውጣታቸው ይታወሳል። አሁንም በአውሮፓ ኮንፈረንስ ሊግም ሩብ ፍጻሜ ላይ ሲገኙ ዋንጫውን ለማሸነፍም ቀዳሚው ተደርገው ግምት ተሰጥቷቸዋል። ዲኤጎ ዳሎ ቡድኑ እያደገ እንደሚገኝ ተናግረዋል። ዲየጎ ዳሎ ዩናይትድ በፕሪምየር ሊጉ ሽንፈትን ቢያስተናግድም በማንቸስተር ዩናይትድ ወቅታዊ ሁኔታ ላይ ያለውን አመለካከት አጋርተዋል። ፖርቱጋላዊው ተከላካይ የረጅም ጊዜ ስኬትን ለማግኘት መውደቆች መቋቋም አስፈላጊ መሆኑን ተናግረዋል። ማንቸስተር ዩናይትድ በታሪካቸው ካጋጠሟቸው አስቸጋሪ ጊዜያት አንዱን እያሳለፉ ነው። ጥሩ ውጤት ባይኖሮም ዲኤጎ ዳሎ ማንቸስተር ዩናይትድ በትክክለኛው መንገድ ላይ እንደሆነ ያምናል። ተከላካዩ ለማንቸስተር ዩናይትድ ቴሌቪዥን ጣቢያ አስቴቱን ሰጥቷል። ዳሎ ሲናገር ለወደፊቱ ተወዳዳሪ ለመሆን ከፈለገን እንደዚህ አይነት የጨዋታ ባህሪ ማሳየት መጀመር አለብን። አሁን ቡድኑ እያሳየ ያለው አጫወትም በጣም ጥሩ ነው፣ እየተሻሻለም ነው። ከሩበን አሞሪም ሲስተም ጋር ቀድመን መላመድ ከቻለን ከዚያ ውጤቱ በመጨረሻ የሚመጣል ብዬ አስባለሁ። ለፕሪምየር ሊግና ሌሎች ዋንጫዎች መፎካከር ከፈለግን የራሳችንን የአጫወት ባህል

የራሳችንን የአጨዋወት ስርዓት መፍጠር መጀመር አለብን። ከዚያም ወጥነት ያለው ለመሆን መሞከር አለብን። ከዚያም ውጤቱ በራሱ ይመጣል ብዬ አስባለሁ። አሁንም በዚህ አመት ትንሽ እንሰቃያለን፣ ነገር ግን ከዚያ ሁኔታዎች ለመውጣትም ከመሞከርና ለመሻሻል ካለን ፍላጎት አንጻር በትክክለኛ መንገድ ላይ ነን ብዬ አስባለሁ። ይህ ቡድን ለረጅም አመት በተለያዩ አሰልጣኞች ስር የተለያየ የአጨዋወት ስርዓትም ነበረው። በሚያሳዝነው ግን ሁሉም ከኛ ጋር ስለቆዩ ሁሌም አዲስ ነገር እንድንሞክር ተገደናል። አሁንም የሩበን አሞሪም ስርዓት ትንሽ ይመስለኛል አሁን ላይ የእሱን የጨዋታ ስርዓትም እየተገበረን እንደሆነ በሜዳ ላይ እየተመለከታችሁ ነው ሲል ዲኤጎ ዳሎ ሀሳቡን ሰጥቷል። ዲዲ ሃማን በቸልሲና በማንቸስተር ዩናይትድ አለመረጋጋቱን ተከትሎ ጄደን ሳንቾ የት ሊፈርም እንደሚችል ይናገራል። ዲዲ ሃማን በውሰት መልስ እንግዲህ ጄደን ሳንቾ ቼልሲ ለቁ ወደ ቦሪሲያ ዶርትመንድ እንዲመለስም ጥቆማ ሰጥቷል። ማንቸስተር ዩናይትዶች ለጄደን ሳንቾ ዝውውር በ2021 ለዶርትሙንድ 73 ሚሊየን ፓውንድ ዋጋን የከፈለ ሲሆን እንግሊዛዊው ኢንተርናሽናል በኦልድ ትራፎርድ መጥፎ ጊዜያትን ማሳለፍ ችሏል። ሳንቾ ከቀድሞ አሰልጣኝ ኤሪክ ቴን ሃግ ጋር ከተጋጨ በኋላ በጥር 2024 በውሰት ዶርትሙንድን መቀላቀሉ ይታወሳል። የክንፍ አጥቂው ቡድን ባለፈው የውድድር ዘመን በቻምፒየንስ ሊግ ፍጻሜ ላይ እንዲደርስ በመርዳት በጀርመን በድጋሚ እንደተመቸው አሳይቶ ነበር። ነገር ግን በክረምቱም ወደ ማንቸስተር ዩናይትድ ከተመለሰ በኋላ ጄደን ሳንቾ ባለፈው ክረምት በውሰትና በግዴታ ቋሚ ዝውውር ወደ ቼልሲ አቀንቷል። ምንም እንኳን መጀመሪያ ላይ በቸልሲ ማስደነቅ ቢችልም ሳንቾ አሁን ላይ በሰማያዊዎቹ ቤት ግን እየተቸገረ ነው። ዲዲ ሀማር ስለ ሳንቾ ቀጣይ ክለብም ሲናገር ቦሩሲያ ዶርትመንድ ጄደን ሳንቾን እየተመለከተ ሊሆን ይችላል፣ ምክንያቱም በቼልሲ ጥሩ ቢጀምርም ያልተሳካለት ይመስላል። ቸልሲ ወደ ማንቸስተር ዩናይትድ ለመመለስ ሚሊዮኖችን የሚከፍል ይመስለኛል። ያንን ለማድረግ ቸልሲዎች አይፈልጉም። ስለዚህም በዚህ ክረምት ቸልሲ ዝውውሩን ቋሚ አድርጎ ለዶርትሙንድ መሸጥ አማራጭ ሊሆን ይችላል። ባለፈው ክረምት ዶርትሙንድ እሱን ለማቆየት ሞክረው ነበር፣ ነገር ግን የሚቻል አልነበረም። ሳንቾ ወደ ጀርመን መመለስ የሚፈልግ ይመስለኛል። ዶርትሙንድ ሳንቾ ቢቆይለት በዚህ አመት አይቸገሩም ነበር። ስለሆነም ክረምት ላይ የሳንቾ መመለስ እንጠብቃለሁ። ቸልሲዎችም ይህንን ዝውውር እንደሚፈቅዱ አምናለሁ ሲልም ነው ዲዲ ሃማን የተናገረው። ሳንቾ በዚህ የውድድር ዘመን ለምዕራብ ለንደኖቹ 29 ጨዋታዎችን አድርጎ፣ አሰልጣኝ ኤንዞ ማሬስካ ክለቡ ሳንቾን በሚቀጥለው የውድድር ዘመን በስታንፈርድ ብሪጅ ለማቆየት ማሰቡን በተመለከተ ቁርጥ ያለ ምላሽ ለመስጠት ፍቃደኛ አልሆነ። ኤንዞ ማሬስካ ሲናገር ከእኛ ጋር ያሉት ሁሉም ተጫዋቾች ሁሉንም ወዳቸዋለሁ። ስለሚቀጥለው የውድድር ዘመን ማሰብ የሚቻልበት ጊዜ ላይ አይደለንም። በዘጠኙ በቀጣዮቹ ጨዋታዎች ላይ ሙሉ በሙሉ አተኩሬያለሁ። በውሰት እኛ ጋር ያሉ ተጫዋቾች አሉ። ስለነሱ በክረምት ወቅት እንግዲህ ምን እንደሚከሰትም እንመለከታለን እዚህ ያሉት ሁሉም በዚህ በመሆናቸው ደስተኛ እንዲሆኑ እፈልጋለሁ ሲልም ነው አሰልጣኝ ኤንዞ ማሬስካ የሚናገረው። ኢማኑኤል ፔቲት በትሬንት አሌግዛንደር አርኖልድ ላይ ስጋቱን ሲገልጽ በሊቨርፑል የእሱን ተተኪ ማን እንደሆነም ተናግሯል። ኢማኑኤል ፔቲት ትሬንት አሌግዛንደር አርኖልድ በሊቨርፑል እያደረገ ያለው ከተከለከለም የሪያል ማድሪድ ደጋፊዎች ጥሩ አይሆንለትም ሲል አስጠንቅቋል። እንግሊዛዊው የተሻለ መስራት እንዳለበት ተናግሯል። በስፔን ውስጥም ለአርኖልድ ነገሮች ቀላል እንደማይሆን ይናገራል። ለቲም ቶክ ሲናገር ፔቲት ለሪያል ማድሪድ የመጫወት ፍላጎት ማራኪ ነው፣ ነገር ግን በሳንቲያጎ ቤርናቢው መጫወት ከከፍተኛ ጫና ጋር ነው ብሏል። እንግሊዛዊው በማድሪድ ቤት ስህተቶችን መስራት ከጀመረ በደጋፊዎች የሚጠላ በመሆኑ ጥንቃቄ ማድረግ እንዳለበትም ተናግሯል። የማድሪድ ማሊያን መልበስ ማንኛውም ተጫዋች የሚማርከው ነገር ነው። ይህንን ነገር ከዚህ ቀደምም ተናግሬዋለሁ። አንዳንድ ጊዜ በእግር ኳስ ውስጥ የምትፈልገውን ነገር ስታገኝ መጠንቀቅ አለበት። ትሬንት በእንግሊዝ ሲከላከል እንደነበረው ለሪያል ማድሪድ በዛ መጠን ከተከላከለም ደጋፊዎቹ እንግዲህ እዚያ ጥሩ አይሆኑለትም ብያስባሉ። ለሱ ቀላል አይሆንም ሲለም ነው የተናገረው ኢማኑኤል ፔቲት። በተጨማሪም ሊቨርፑል የቀድሞ የሪያል ማድሪድ ኢላማ የሆነውን ኮከብ በትሬንት አሌክዛንደር አርኖልድ እንዲተካም አሳስቦታል። ኢማኑኤል ፔቲት ሊቨርፑል ጀረሚ ፍሬምፖንግን በትሬንት አሌክዛንደር አርኖል ምትክ እንዲያስፈረሙ አሳስቧል። ሌላው የቀያዮቹ አማራጭ ኮነር ብራድሌይ ትሬንት አሌክዛንደር አርኖል ከአመታት በፊት እንዳደረጉት ከፍ ብሎ እንዲታይ መርዳት ነው ብሎ ያምናል። ፔቲት ሲናገር ጀረሚ ፍሬምፖንግ ከሴልቲክ ከተቀላቀለ በኋላ በባየር ሌቨርኩሰን ትልቅ ነገርን እያሳየ ነው። በሌቨርኩሰን ካሉ ትልልቅ ስሞችም አንደኛው ጀረሚ ፍሬምፖንግ ነው። እሱን ማግኘት ለሊቨርፑል ትልቅ ረፍት ነው። በተጨማሪም ከፍተኛ ተስፋ የተሰጠው ኮነር ብራድላይ የመከለ የመንከባከብ ሌላ አማራጭም አላቸው ሲልምን የተናገረው። ቪክቶሪ ዮከርሽ አዲሱን ክለቡን የመረጠ ይመስላል። ስዊድናዊው አጥቂ በአውሮፓ እግር ኳስ ውስጥ ካሉት የወቅቱ ተወዳጅ የፊት መስመር አጥቂዎች አንደኛው ነው። ቪክተር ዮከርሽ ከመጪው የክረምት የተጫዋቾች የዝውውር መስኮት በፊት ቁልፍ ውሳኔን አድርጓል። በዚህ የውድድር ዘመን በአውሮፓ እግር ኳስ ከፍተኛ ጎል አስቆጣሪ ከሆኑ ተጫዋቾች አንደኛው የሆነው ስዊድናዊው የፊት መስመር ተጫዋች ሁኔታውን የተጠየቁት እንደ ባርሴሎና፣ ፓሪስ ሰን ጀርሜን እና ባየር ሚኒክ ያሉ ክለቦችን ውድቅ በማድረግ በአርሰናል ህይወቱን መጀመርን ይመርጣል ተብሏል። ከፖርቱጋል የተገኘ መረጃ እንደሚያመለክተው የስፖርቲንግ ሊዝበን አጥቂ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ መጫወቱን ለማረጋገጥም ቡድኑ ቅድሚያ ይሰጣል። ከዚያም አንጻር የለንደኑ ክለብ እንደ ማንቸስተር ዩናይትድ ካሉ ከፍተኛ እንግዲህ በከፍተኛ ሁኔታ ከፈለጉት ሌሎች ፈላጊዎቹም የበለጠ ብልጫ አላቸው አርሰናሎች በኦልትራፎርድ ከሩበን አሞሪም ጋር የመገናኘት እድል ቢኖረውም በሊዝበን ምርጡን ያሳየው ቪክተር የውከርሽ ለአርሰናል ቅድሚያ ይሰጣል። ቪክተር የውከርሽ በድጋሚ በፕሪምየር ሊግ መጫወትን ይመርጣል። ተጫዋቹ በዚህ ሲዝን ሲዘን አርባ ሁለት ግቦችን ማስቆጠር የቻለ ሲሆን ዋጋው ወደ ሰባ ሚሊየን ዩሮ የሚጠጋ ነው። ነገር ግን ከሆሴ አልቫላዴ ቢሮዎች አጥቂ ከፍተኛ የዝውውር ክፍያ እንደሚመጣ እርግጠኞች ናቸው። ባርሴሎና ቪክተር ዮከርሽን የሮበርት ሌቫንዶስኪ ተተኪ አድርጎ ለማምጣትም ፍላጎት ቢኖረውም ቪክተር ዮከርሽ ወደ ባርሴሎና ለመዘዋወር አያስብም። እድገቱ በፕሪምየር ሊግ በተለይም በኤምሬትስ ስቴዲየም እንዲሆን በመፈለጉም በመጪው ክረምት አርሰናል አጥቂውን የማግኘት እድሉ ከፍተኛ ይሆናል። ሌላኛው ዋነኛ ፈላጊው ማንቸስተር ዩናይትድ ከዝውውሩ መውጣቱን ማመን ያለበት ይመስላል ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በዕለተ ማክሰኞ የምሽቱ የስፖርት የመረጃ ሰዓታችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። በነገ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት፣ መኝ ያለው ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጎ ያለው መልካም ጊዜ ይሆንላችሁ።